ትራንስክሪፕሽን ላይ ኢንቫይት ተደርጎ እንደገባ እኔም አሰልጣኝ ትሬነር ተብሎ እየተመደበ ሰውዬ አንድ ስራ ጨርሼ ሪኩዌስት ሳረግ ከሶስት ቀን በኋላ ነበር የሚመለስ። አብዛኞቹ እንደተጠበቀው እየሰሩ አደለም። አብዛኞቹ አይደለም፣ ሙሉ በሙሉ እንደተጠበቀው እየሰሩ አደለም። ትራንስክሪፕሽን ጆይን ያደረጋቸው ሰዎች ተመልሳችሁ አኖቴተር እንድትሆኑ ያው ኢሜል እንደተላከ አይቼ ሰላሳ ምናምን ሰው እያሰለጠንኩ ነበር። እንዴት ናችሁ ውድ ተመልካቾቻችን፣ ዛሬ ወደ እናንተ ይዤ የመጣሁት ስለ ትራንስክሪፕሽን የተመረጡ ልጆች ፕሮግሬሳቸው እንዴት እንደሆነና እና ምን ማድረግ እንዳለባቸው ወደፊትስ ምን እንደሚሆን ለእነሱም አወራለሁ። ለእናንተም አስፈላጊ የሆነ ከእነሱ ጋር የተያያዘ ነገር ስለሚሰጣችሁ እስከ መጨረሻው መከታተላችሁ እንዳረሱ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉ ሰብስክራይብ ማድረግ እንዳረሱ ተቃሚ መረጃ ወደፊት ስለምታገኙ ኦንላይን ስራ እንዲ ለመሰሩ ስለማሳያችሁ ሰብስክራብ ማድረጋችሁ ስለማይቀር አሁን እንድታደረጉ ጋብዛችኋለሁ። ወደ ቢዲ እንደምታውቁት ከ30 ምናምን በላይ ሰው ትራንስክሪፕሽን ላይ ኢንቫይት ተደርጎ እንደገባ ታቃላችሁ። ከእነሱ መካከል እንግዲህ ምን አይነት ፕሮግሬስ እያሳዩ ነው የሚለውን ነገር ለማሳየት ሞክራለሁ ዛሬ አብዛኞቹ እንደተጠበቀው እየሰሩ አይደለም አብዛኞቹ አይደለም ሙሉ በሙሉ እንደተጠበቀው እየሰሩ አይደለም። እነሱን ለማስረዳት ብዬ ቪዲዮ ለመስራት ሞክሬ ነበር አምካታሚ ዩቲዩብ ላይ ዩቲዩብ አውርዶብኛል ቪዲዮ ባለፈው የፖስትኩትን የአኖቴሽን ኢንስትራክሽን ራሱ አጥፍቶብኛል ኮሚኒቲ ስትራይክ ልኮብኝ በዛ ምክንያት መስራት አልቻልኩም። ይቅርታ ጠይቃለሁ። ለዛ ግን እናንተም ሙሉ መረጃ ኢሜል ላይ ደርሷችሁ ትራንስክሪፕሽን ስራ ላይ ተመርታችሁ የገባችሁ ልጆች ሙሉ መረጃ ሙሉ ኢንስትራክሽን የያዘ ኢሜል ደርሷችሁ ነበር። በዛ መሰረት ወዲያውኑ ፐርፎርም ታደርጋላችሁ ብዬ አስቤ ነበር። ብዙም ኮምፒት ማድረግ እና ኮምፒታንት ሆናችሁም መስራት አልቻላችሁም። ምክንያቱም ምን እንደሆነ ወደኋላ ጠቅሳችኋለሁ ምን ምን መደረግ እንዳለበትና ይሄ ስራ እስከምን ድረስ እንደሚዘልቅ እነግራችኋለሁ። ከዛ በፊት ማሳሰብ የምፈልገው እናንተ አሁን ትራንስክሪፕሽን ጆይን ያደረጋቸው ሰዎች ተመልሳችሁ አኖቴተር እንድትሆኑ ኢሜይል እንደተላከ አይቼ ብዙ ሜል ደርሷችኋል፣ ችላ እንዳትሉ ኢሜይሉን ማሙላታችሁ እንዳዘነጉ፣ ኢሜል ላይ የመጣውን ጉግል ፎርም ማሙላት እንዳዘነጉ እላለሁ። ምክንያቱም አኖቴሽን ስራ ብዙ ቋንቋ ያለው ስራ ስለሆነ በዛ ስሌት ትደረጋላችሁ። ለምሳሌ እኔ ልንገራችሁ፣ አሁን ወደ አምስት ወደ አራት ቋንቋ ከአማርኛ ጋር አምስት ቋንቋ ላይ ጆይ አድርግ አኖቴሽን እና እሱን እየሰራሁ ነበር። እና ምንድን ነው የምንላችሁ ፈልጌ ነው። የማይታወቅ ቋንቋ ላይም አኖቴሽን መስራት ይቻላል። አኖቴሽን ማለት ይሄ ትራንስክሪፕሽን የሚጻፍበት ክፍል ፋይሉን መስራት ማለት ነው። ምን ማድረግ አለባችሁ? የመጣውን ኢሜይል ወዲያውኑ መረዳት መቻል አለባችሁ። ይህን ለእናንተ ስነግራችሁ ቀልድ አይመስላችሁ። ምክንያቱም ስራዬን ትቼ ለምሳሌ እኔ በትንሹ ሁለት ሰዓት በቀን ለመስራት ነበር ያቀድኩትና አልሰራውም እናንተን ለማገል ስል በላኩት ኢሜል መሰረት እናንተን እንባይ ስላደረኩት እዛ አሰልጣኝ ለእናንተ አሰልጣኝ እንዲሆን አደረጉኝ። እና እናንተን ሳሰለጥን ምንም ስራ ሳይሰራ ነው ቆይተው ያሰለጠንኩበት። ምንም ለኔ የሚከፈለ ነገር ያኔ ያክል ነው። አንድ ስራ እናንተ ሰርታችሁ ሰሚት ስታደረጉ ለኔ ዜሮ ለተባራ ዶላር ነው የምታስብልኝ። እና ያ ስራ አይደለም ስራ ብላችሁ እንዳልታስቡ ግን ሰላሳ ምናምን ሰው እያሰለጠንኩ ነው ማለት ሲጠይቁ እንዲ እያልኩ እየመለሱ እንዲህ። በቃ ስራውን እንደተጠበቀ ግን መጨረሻ ላይ የስራ ውጤት ሪዛልት አሳያችኋለሁ። ማን ምን እንዳገኘ፣ እዚህ ስራ ላይ እንዴት እንደሚሰራ፣ ክፍያው እንዴት እንደሚፈጸም አሳያችኋለሁ። እያንዳንድ ውስጥ ግን ምንድን ነው ትጋት ይጠይቃል። መደረግ ያለባችሁ የመጀመሪያ ነገር ሚሉ ወዲያውኑ መረዳት ነበርባችሁ። ቢያንስ ጊዜ ወስዳችሁ በአንድ ቀን ውስጥ በግማሽ ቀን ውስጥ ኢንስትራክሽኑ በሙሉ ጨርሳችሁ፣ ኢንስትራክሽኑ የራሱ የሆኑ ቪዲዮ ስላለው ያን ጨርሳችሁ ለስራ ሬዲ መሆን። ኢሜይሉ ከገባ ከሶስት ቀን በኋላ ገና እንዴት ልጀምር የምትሉ ሰዎች ነበራችሁ፣ እና በጣም አልጠበኩም ይሄንን ወዲያውኑ በቃ እኔ እንደረዳኋችሁ አስቤ ነበርና አልሆነም። የምንገዛ በተጨማሪ ደግሞ በእርግጥ በእናንተም ላይ አይፈረድም፣ ትንሽ ውሰብሰብ የሚል ነገር አለ። ሺቱ ላይ እንዴት ስማችሁ መመዝገብ እንዳለባችሁ፣ እንዴት ስራ ሎጊን ብላችሁ መግባት እንዳለባችሁ ኢንስትራክሽን ቢኖርም የተለያየ ስለሚሆን ሊያወዛግባችሁ ይችላል። በዚህ አልፈረድም። በእርግጥ የመጀመሪያ ምስቀውን ድረስ ግን ለቀጣይ እንደዚህ እንዳትሸወዱ ብዬ ለመናገር ፈልጋለሁ። ምናልባት ይሄ ባችዋን ነው ያለቀው። አሁን ባችዋኑ አልቋል። ባሽቶ ደግሞ መች እንደሚጀምር አይታወቅም። እንጠብቃለን። በቅርቡ ይሆናል ብለን ግን እንዳትዘናሉ። ይህንን ኢንስትራክሽን ሁላችሁም በእጃችሁ አላችሁ። ሁላችሁም ጭፍጭፍ አርጋችሁ፣ ሎፍት የሚባለው ምንድን ነው የሚለው በደንብ መረዳት መቻል አለበት እኔ ለምሳሌ የኔን ኤክስፒሪንስ ልንገራችሁ የዛሬ ሶስት አመት ምናምን አካባቢ ይህንን የሎፍት ስራ ሲጀምር እኔን አሰልጣኝ ትሬነር ተብሎ የተመደበ ሰውዬ አንድ ስራ ጨርሼ ሪኩዌስት ሳረግ ከሶስት ቀን በኋላ ነበር የሚመለስልኝ ያ ማለት አንድ ስራ ለመስራት እኔ ለመስራት አንድ ቀን ከምናምን ይፈጃል እሱ ለመመለስ ሶስት ቀን ይፈጃል አራት ቀን ከምናምን ለአንድ ስራ ነበር ሲሰለጥን የነበርኩት ለእናንተ ግን አሰልጣኝ ካረቡት በኋላ የኔ እጣ እንዳይደርስ ብዬ በሰዓታት ነት ሪቪው አድርጌ ጨርስ ነበር። ማለት ሪኮስት የተደረገ ስራ ከአንድ ሰዓት በላይ አላቆይም ነበር እናንተን ለመርዳት ስልኛ። ያ ማለት ለእናንተ በጣም ትልቅ እድል ነበር፣ ከኔ ጋር ኮምፔር ሲደረግ ያኔ የኔ የነበረውን ቻሌንጅ ለመፍታት ብዬ እናንተ ጋር ቆጫልኩኝ። እናንተ ግን እንደተጠበቀው ፐርፎርም አላረጋችሁ። የሆንም ግን ለቀጣይ ታዘጋጃላችሁ ትስተካከላላችሁ ብዬ አስባለሁ። ሌላው ነገር እንግዲህ መጨረሻ ላይ አሁን በቅርቡ በዚህ አምስት ቀን ውስጥ ምናልባት ፔመንት ሊፈስም እንችላሉ። ፔመንት ሜቶድ ጉሩ ፕሮፋይላችሁ ሲጠይቁ መላክ እንዳትዘነጉ። ኢሜይል ኢሜል ሲላክላችሁ ኢሜልን ወዲያው መመለስ ደግሞ የሁላችሁ ልምድ ይሁን። አሁን አንዳንድ ነገር መወዛገቦች አሉ። ኢሜል ደረሰኝ፣ ምን ላርግ፣ እንዴት ላርግ? ኢሜሉ የራሱ የሆነ ኢንስትራክሽን ይዘው እስከመጣ ድረስ ኢንስትራክሽኑ ቶሎ አንብባችሁ፣ ተረታችሁ ለዛ የሚመጥን ምላሽ መስጠት የናንተ ድርሻ ነው። ኢሜሉን እኔ ያልክን መርዳትም በዛ ዙሪያ ላይ እንደዚህ ርግ፣ እንደዚህ ርግ፣ የእናንተን ሀሳብ ስለማላክ ምን ላርግ፣ እንዴት ነው ስራው ምንድን ነው? ብላችሁ መጠየቅ ሳይሆን ምን ልመለስ እያላችሁ ነው። ስለ ስራው መረጃ ሰጥቻለሁ፣ ሙሉ መረጃ። ስለዚህ በዛ መሰረት የሚገባውን ጽሑፍ ጽፋችሁ ወዲያው መመለስ ባሉ አለ። ለምሳሌ እነዚህ ትራንስክሪፕሽን ስራ የተመረጡ አብዛኞቹ እንደተረዳሁት ከሆነ ኢሜሉ እንደተላከ ወዲያውኑ የመለሱ ሰዎች ናቸው። ምክንያቱም እነሱ ወዲያውኑ ቁጭ ብሎ የእናንተን ምላሽ ወዲያውኑ ይሰበስቡና ከዛ በኋላ መመለስ ይተዋሉ፣ ማየትም ይተዋሉ። ምክንያቱም የሚበቃውን ሰው ካገኙ በኋላ ዞር ብሎ ላያያችሁ ይችላሉ። ስለዚህ እዛ ላይ ቀድማችሁ መገኘት የእናንተ ትልቁ ድርሻ መሆን አለበት። ሁሉም ነገር ላይ ቀድሞ የተገኘ ነው ተጠቃሚ የሚሆነው እና ይሄ ኦንላይን ስራ ሲሆን በጣም ወሳኝ ነገር። ለምሳሌ አፕወርክ ላይ ወደፊት እንመጣበታለን በትሬኒንግ መልክ ምን መደረግ አለበት? እያንዳንዱ ክሊያንት በትንሹ ከእናንተ ጋር ማውራት ከጀመረ እናንተን ብቻ አይምሰላችሁን። ያወራው ሶስት አራት ሰው ከጎን እያወራ ነው። ቀድሞ የሚፈልገውን ነገር ካገኘው ሰው ጋር ዲል ያደርግና ይፈራረማል። እናንተ በቃ አወራው ተፈራረምኩ ምናምን እያላችሁ እየጠበቃችሁ እያለ እነሱ ስራውን ጨርሶ ሊወጡ ይችላሉ። ስለዚህ ይህንን እድል እንዳታስመልጡ ኢሜል ወዲያው ቼክ ቼክ ቼክ ማድረግ እንዳይረሳ ባለፎ ደጋግሜ ኢሜል ማየት ሰልችቶኛል። እንዲያውም እንኳን አመለጠኝ እንኳን ተገላገልኩ ስትሉ ስላየሁት ይሄ ስራ እስከሆነ ድረስ ኢሜይል ይቅርና ምንም ይታያል። አሁን ለምሳሌ ከእንቅልፍ ነቅጬ የመጀመሪያ ነገር ምን ተልኮልኛል ኢሜይል ምንድን ነው የሚለው ልክ ጠዋት ላይ ነሳና የመጀመሪያ ስራ የሚሆነው ኢሜል ቼክ ማድረግ ነው። ስለዚህ እናንተም ይህን ልምድ ማድረግ ስራ ሰዓት ላይ ቁጭ ብዬ በየ30 ሰከንዱ ኢሜል ቼክ ላድረግ ይችላለሁ። በየአንድ ሰዓት እንኳን በጣም ከቆየው ነው። እና ኢሜል፣ ዋትሳፕ አክቲቭ ነው፣ ይሄ ቴሌግራም፣ ሶስቱ አክቲቭ ነው። ምክንያቱም በተለያየ ምክንያት ሰዎች ሲያወሩ ወዲያውኑን መመለስ የሚችለው እንመልሳለን። ማችል ከሆነ እሰጥላለሁ ማለት ያት ለዛ ነው። እናንተንም በዚህ መንገድ ካልመጣችሁ በስተቀር ይከብዳችኋል። እናንተም ፍሪላንሰር ለመሆን መጀመሪያ መለመድ ያለበት ይሄ ነው። ከዛ ተነስታችሁ ያንዳንዱን ነገር ደግሞ ፊገራውት ኦንላይን ላይ የሚቸግራችሁን ነገር ወዲያውኑ ኦንላይን ላይ እንዴት መማር እንዳለባችሁ ማወቅ መቻል አለባችሁ። ለምሳሌ ዩቲዩብ ላይ የሆነ ትንሽ ነገር ቸግሯችሁ ሰውን ከምትጠይቁ ሌላ ሰው ላይመቸው ይችላል፣ ሲመቸው አይቶ እስኪመልስ ከምጠብቁ ዩቲዩብ ላይ ያንን ስፔሲፊክ ነገሩን ሰርች ስታደርጉ ወዲያውኑ ሊያመጣላቸው ይችላል። ያንንም እንደ አማራጭ መውሰድን እንዳረሱም። እንዳረሱ ቻናሉን ሰብስክራይብ ያላደረጋችሁ ሰዎች ቻናሉን ሰብስክራይብ ማድረግ እንዳረሱ፣ ቪዲዮን ላይክ አድርጉ። ቀጣይ ቪዲዮ ይዤ እስከመመጣ ድረስ መልካም ቆይታ እያልኩ በዚህ ውስነ ቻው።